ህወሓት ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ለመሾም ህዝቡ ጥቆማ እንዲሰጥ ያቀረቡትን ጥሪ መቃወሙን ይፋ አድርገዋል። ፓርቲው ጄኔራል ታደሰ ወረደ ፕሬዚዳንት እንዲሆኑ በማዕከላዊ ኮሚቴ መወሰኑን አስታውቋል። በዝርዝር የምንመለከተው ጉዳይ ነው። ህወሓት ሐምሌ ወር 2016 ዓ.ም ለ11 ቀናት ሲያካሂዱ የነበረውን የፓርቲውን ከፍተኛ አመራር ስብሰባ እና ግምገማ ማጠናቀቁን ተከትሎ በእናቶ ጌታቸው ረዳ የሚመራው ቡድንና በደብረ ጽዮን የሚመራው የህወሓት አንጃ መካከል ልዩነት እንደተፈጠረ ይታወሳል። በአቶ ጌታቸው ረዳ የተጠራው ህወሓትን የማዳን ስብሰባ ጉባኤው ህጋዊ አይደለም፣ በጉባኤ የሚሳተፉ ውሳኔዎች ህጋዊ ተፈጻሚነት አይኖራቸውም፣ ህወሓት ዳግም እንዲመዘገብ መደረጉ ቀርቃሮ ውስጥ ከቶታል የሚሉና የትግራይ ህዝብ ከጊዜው አስተዳደሩ ጎን እንዲቆም የሚጠይቁ ነጥቦች ተካተዋል። በኢትዮጵያ ፖለቲካ ውስጥ ለበርካታ አስርት ዓመታት ጉልህ ሚና ሲጫወት በቆየው ህወሓት ውስጥ ባሉ አመራሮች መካከል ከቅርብ ጊዜ ወዲህ ጠንከር ያለ ክፍፍል መፈጠሩ ይታወቃል። በአመራሮቹ መካከል ልዩነት ከፈጠሩ ጉዳዮች መካከል የፓርቲው ዳግም መዝገባ አንዱ ነው። ይህንን ተከትሎ ብዙም ሳይቆይ በደብረ ጽዮን ገብረ ሚካኤል እናም በትግራይ ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳ በሚመራ ቡድን መካከል ከፍተኛ ልዩነት ተፈጥሯል። የመከፋፈል የደብረጽዮንን ገብረ ሚካኤል የሚመራው ህዝባዊ ወያነ ሀርነት ትግራይ ህወሓት የፓርቲው ምክትል ሊቀመንበር የነበሩትን አቶ ጌታቸው ረዳን ጨምሮ 16 ነባር አባላቱንና ከፍተኛ አመራሮቹን በ14ተኛው ጉባኤ እንዲያግድ አድርጓል በዚህም የደብረ ጽዮን አመራር የትግራይ ክልልን ጊዜ አስተዳደር ፕሬዝዳንት ጌታቸውን ጨምሮ አምስት አባላትን ከጊዜ አስተዳደሩ ኃላፊነት ማንሳቱን አስታውቋል በምላሹም ጊዜ አስተዳደሩ የደብረ ጽዮን ቡድን መፈንቅለ መንግስት ድርጊት ክልሉን እንዳይራ ረጋጋ ለማድረግ ሙከራ አድርጓል ሲል መክሰሷ አይዘነጋም። ከሁለት ወራቶች በፊት የትግራይ ክልል ከፍተኛ አመራሮች ጊዜ አስተዳደሩን የተዳከመና ኃላፊነቱን መወጣት አለመቻሉን በመግለጽ ለመበተንና እንደገና ለማዋቀር መወሰናቸውን ማሳወቃቸውን ተከትሎ ውጥረቱ ተባብሷል። የትግራይ ኃይል አመራሮች በጥር ወር በሰጡት መግለጫ በጊዜ የአስተዳደሩ ቁልፍ ስልጣን የነበራቸው አመራርና አባላት ከተሰጣቸው ተልእኮ ውጭ የህዝብን ጥቅም ወደ ጎን በመተው ክህደት በመፈጸም የውጭ ኃይል መሳሪያ ሆኗል ብለዋል። አንደኛውን የህወሓት ቡድን የሚመሩት ና የክልሉ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከሁለት ሳምንታት በፊት አራት ከፍተኛ ወታደራዊ መሪዎችን ከመንግስት ውሳኔዎች ያፈነገጡና ክልሉን ወደ ውስጣዊ ግጭት የሚጎትቱ ተግባራት ውስጥ ተሳትፏል በሚል ከስራ ካገደ በኋላ በክልሉ ውጥረቶች ተባብሰዋል። ይህን ተከትሎም ጊዜ አስተዳደሩ በክልሉ የተፈጠረውን ቀውስ ለመቆጣጠር ከፌዴራል መንግስት አስፈላጊውን ድጋፍ የጠየቀ ሲሆን፣ በደብረ ጽዮን የሚመራው የህወሓት ቡድን ጥሪውን ውድቅ አድርጓል። ህዝባዊ ወያነ ሓርነት ትግራይ ህወሓት መጋቢት 3 2017 ዓ ም ባወጣው መግለጫ በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁ እንዲያስገባ የተደረገው ጥሪ ለፕሪቶሪያው የሰላም ስምምነት አደጋ ነው ሲል አስታውቋል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ መጋቢት አራት ቀን 2017 ዓ ም በአዲስ አበባ በሰጡት ማብራሪያ ክልሉ ላይ የህግ ተቀባይነት ያጡና ከጦርነት ትርፍ እናገኛለን የሚሊዮንና በጥቅም የተሳሰሩ ተወሰኑ የህወሓት ቡድን ከፍተኛ መኮንኖችን በመያዝ ክልሉን አደጋ ላይ እየከተቱ ነው ሲሉም ተናግረው ነበር። ይህን ተከትሎ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜ አስተዳደር ፕሬዝዳንት ለመሾም ህዝቡ ጥቆማ እንዲሰጥ መጋቢት 17 ቀን 2017 ዓ ም በትግርኛ ባስተላለፉት መልእክት ጠይቋል። አብይ አህመድ የትግራይ ክልል ጊዜ አስተዳደር ፕሬዝዳንትን የመሾም ስልጣን በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኗል ሲሉም ገልጸዋል። በዚህም ህዝቡ በኢሜል ጥቆማዎችን ይላክ ሲሉም ጠይቋል። አዲስ የጊዜው አስተዳደሩ ፕሬዚዳንት መሾም አስፈላጊ ሆኗል። ያለው የጠቅላይ ሚኒስትሩ መልእክት የፌዴራል መንግስት ፖለቲካዊ፣ አስተዳደራዊና የህግ ስራዎችን እየሰራ ይገኛል ብለዋል ይበንዲ እንዳለም በደብረ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት የጠቅላይ ሚኒስትር አብይ ጥሪን መቃወሙት ሰምቷል። የፕሪቶሪያው ስምምነት ከተፈረመ ሁለት ዓመት ተኩል ሆኖታል ያለው የደብረ ጽዮን ህወሓት ስምምነቱ በሙሉነት ተተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባ ነበር ብለዋል። በፕሪቶሪያው የሰላም ስምምነት አንቀጽ ሦስት መሠረት ተዋዋይ ወገን ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑ የስምምነቱ አካል በፌዴራል መንግስት በተደጋጋሚ እየጣሰ ነው ብለዋል። የፕሪቶሪያው የሰላም ስምምነት አንቀጽ አስር የትግራይ ጊዜ አስተዳደር በህወሓትና በኢትዮጵያ መንግስት መግባባት እንዲቋቋም ያዛል ያለው የደብረ ጽዮን ህወሓት የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልም ማለቱን ከመግለጫው ለማወቅ ተችሏል። ህወሓት ፕሬዚዳንት ጌታቸው ረዳ ከስልጣን ማንሳቱን ተከትሎ ጄኔራል ታደሰ ወረደ ፕሬዚዳንት እንዲሆኑ ማዕከላዊ ኮሚቴ መወሰኑን አመልክተዋል። በፕሪቶሪያው ከፌዴራል መንግስቱ ጋር በተደረገው ድርድር ህወሓትን በመወከል ግንባር ቀደም ሚና የተጫወቱት ተደራዳሪዎች አቶ ጌታቸው ረዳና ጀኔራል ጄኔራል ጻድቃን ገብረ ትንሳኤ መሆናቸው ይታወሳል። እነዚህን ወኪሎቹንና ተደራዳሪዎቹን የገፋውና አይናቸውን ላፈር ያለው የህወሓት ክንፍ የድርድሩን ሂደትና የድርድሩን ውጤት የሆነው የፕሪቶሪያውን ስምምነት በአግባቡ የመረዳት ችግር ይታይበታል ሲሉ አስተያየት ሰጪዎች ተናግረዋል። በፕሪቶሪያው ስምምነት አንቀጽ ሰባት ውስጥ የህወሓትን ግዴታዎች አስመልክቶ በግልጽ እንደተመላከተው ህወሓት የፌዴራል መንግስቱን የሁሉንም ህገ መንግስታዊ አካላትና የፌዴራል መንግስቱን አካላት ህገ መንግስታዊ ስልጣን ማክበር እንዲሁም ሁሉንም ይሄ ህገ መንግስታዊ በሆነ መንገድ የሚደረግ የመንግስት ለውጥ ሙከራዎች ማቆም እንዳለበት ያስረዳል ስለዚህ ይላሉ አስተያየት ሰጪዎቹ ስለዚህ የፕሪቶሪያው ስምምነት የሀገሪቱ ህጎችና ህገ መንግስታዊ ስርዓት ሊከበር እንደሚገባው አጽንኦት የሚሰጥ ይህንንም በተመለከተ በተለይም ህወሓት ላይ ግልጽ የሆኑ ግዴታዎችን ያስቀመጠ ነው ብለዋል በተጨማሪም የፕሪቶሪያው ስምምነት የጊዜ አስተዳደር በሁለቱ ወገኖች ምክክል ሊቋቋም ይገባል ሲል የጊዜ አስተዳደር አስመልክቶ ባለው የሀገሪቱ የህግ ስርዓትና አግባብ መሰረት መሆኑ ግልጽ መሆኑን በማስረዳት የፕሪቶሪያው ስምምነት ህጋዊነት መልሶ ለማስፈን የተደረገ እንጂ ህጋዊነትን ለመገርሰስ የተደረገ ስምምነት አይደለም ይላሉ። በኢትዮጵያ ህገ መንግስታዊ ስርዓት በክልል ደረጃ የሚኖር ጊዜ አስተዳደርን በተመለከተ ብቸኛና አግባብነት ያለው የህግ ማዕቀፍ በፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 9 ላይ ተመርኩዘው በፕሪቶሪያው ስምምነትም ታሳቢ የተደረገው የፌዴራል መንግስት ክልል ጣልቃ የሚገባበት ስርዓት ለመደንገግ የወጣው አዋጅ ቁጥር 359 ህዝባር 1995 ነው። የዋጅ ለፌዴራል መንግስትና ለመራይ መንግስቱ የኢፌዴሪ ጠቅላይ ሚኒስትር ሰፊ ስልጣንና ኃላፊነት የሰጠ ቢሆንም ይህን ስልጣን ተግባራዊ በማድረግ ሂደት የፌዴራል መንግስቱ ህወሓትን ጨምሮ ከሚመለከታቸው ባለድርሻ አካላት ጋር የሚያደርገው ምክክርና የሚሰበስበው ግብዓት ጠቃሚና እጅግ አስፈላጊ ነው ተብሏል። የፕሪቶሪያው ስምምነት የሚቋቋመው ጊዜ አስተዳደር አካታች መሆን እንዳለበት የሚገልጽ በመሆኑ የፌዴራል መንግስት የጊዜ ያስተዳደሩን አካታችነትና ቅቡልና ለማሳደግ ከህዝብ አስተያየትና ጥቁማ መሰብሰቡ ተገቢ ነው ሲሉ አስተያየት ሰጪዎቹ አመልክተዋል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ከህወት የተለየ ጥቅም አላገኘም፣ ማደግና መልማት ነው ፍላጎቱ ማለታቸው አይዘነጋም። የህወት ሰዎች የራሳቸውና የቤተሰቦቻቸውን ምቾትና ደህንነት ከመጠበቅ ወጭ ሌላ አላማና ተልኮ የላቸውም።